ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች፣ አቤም ክፍል አራትን ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ኢሞቲና ጓደኛዋ በአቤል ላይ ያሰቡትን ለማድረግ ይኸው ጫፍ ደርሰዋል። የሙቲ ጓደኛ የአቤልን የልብ ጓደኛ፣ እኔ አድርግ የምልህን ታደርጋለህ ስለምትወደኝ ደግሞ ግዴታ ነው ትለዋለች። እሱም እሺ ብሎ ነበር የተስማማው። የምፈልገው ሊዲያ ከአቤል እንድትርቅ ነው፣ ስለዚህ ሊዲያን የሆነ ነገር ማድረግ አለብህ ትለዋለች። እሱም አንቺ ካልሽኝ ምንም ችግር የለም ብሎ ተስማምቷል። ኢሙቲም እቤት ዘበኛዎችን ትቀያይራለች። በቃ ለሊዲያ የሚገቧት እነዚህ ናቸው፣ ቆይ እሰራላታለሁ ትላለች። ያሰበችው ሆነና ከአቤል ጋር ያልሆነ ፎቶ በመላክ መጀመሪያ ከሊዲያ ጋር እያጣሉታል። እሷም ስላመነች በጣም ታዝንበ ስላመነቻቸው በጣም አዝና ከዚህ በኋላ አይኔን እንዳታይ ትለዋለች። ይህንን ደግሞ እሷ እሷ ከልቧ እንዲወጣ ካደረገችው እሱ ደግሞ ከልቡ እንድትወጣ እናደርጋለን በማለት መፈክራቸውን ይዘው ከእናቱ ጋርም በመስማማት የሆነ ሴራ ያሴራሉ። ያንንም ካደረጉ በኋላ ሊዲያ በጣም ትደነግጣለች። ተንቅልፏ ስትባንን፣ ባዶ ቤት ነበር ራሷን አልጋ ላይ ያገኘችው። እንዴ ምን ላደርግ እዚህ መጣሁ? ትላለች። ከፊት ለፊቷ አንድ ሰው ቁሟል። ደንግጣም አይኗን ስትገልጥ አቤል ነው። አንተ እዚህ ምን ታደርጋለህ? እኔስ እዚህ ለምን መጣሁ? ትለዋለች። እኔ የሚልሽ እኔን ትጠይቂያለሽ እንዴ? አንቺን ልጠይቅሽ፣ አንቺ እዚህ ምን ታደርጊያለሽ? ይላታል። እሷ በጣም ትደነግጣለች። ትናንት በጣም ተናድጄ ስለነበር ከጓደኛህ ጋር ነበርኩ በምን ምክንያት እንዳመጡኝ እዚህ አላውቅም እውነት አደንዝዘው ነው ያመጡኝ አላውቅም ትለዋለች እሱም ኧረ እባክሽ በቃ ያ ሁሉ ነገር ውሸት ነበር እንደማትጁኝ አውቄያለሁ ይላታል ትደነግጣለች እውነቴን ነው የምልህ እኔ ለምን እዚህ እንደተገኘሁ አላውቅም በቃ ካመንከኝ እመነኝ የምነግርህ እውነት ነው ትለዋለች። ብዙ ካስጨነቃትም በኋላ እኔም እንድታምንኝ እፈልጋለሁ። አንቺ ላይ የተደረገው ተንኮል እኔም ላይ እንደዚህ ነው የተደረገብኝ። በዛ ነበር እኔን የጠላሽኝ። ይህን ደግሞ ያደረኩት እኔ ነኝ ይላታል። በጣም ትደነግጣለች። እና ደግሞ ምንም ነገር አልተ አልሆንሽም። ይህን ያደረኩት ከጓደኛዬ ጋር ተመካክሬ ነው ይላታል። እሷም ትደነግጣለች። እውነትህን ነው በማለትም ደስ ይላታል። እና ኢሙቲ የሰሩት ተንኮል በጣም የሰራ ስለመሰላት የኢሙቲ ጓደኛ በመደወል ከአቢል ጓደኛ ጋር እንዴት አደረክልኝ? ፎቶዎቹን ላክልኝ ትለዋለች። ከዛ በፊት ግን የሆነ የምንደራደርበት ነገር አለ በማለት ይቀጥራትና እኔ እንደዚህ አይነት ሴት መሆንሽን አላውቅም። በጣም እርካሽ ሴት ነሽ በማለት ያንቋሽሻታል። እኔ በጓደኛዬ ላይ እንደዚህም አደርግም ሰው አይደለሁም ይላታል። ቪዲዮውንም አንጪ ይላል። አንጣ ትለዋለች። እሱም አልሰጥሽም በማለት ትቷት ይሄዳል። አንተ እኔን እንደዚህ ታደርጋለህ፣ ክብረን አታውቅም ትላለች። እሷ ራሷን እንዴት እንደምታስብ ደሃ ሰው ነው ብለው አያስቡም። በጣም ትናደዳለች። እዚህ ከአቤል እናት ጋር እና ከኢሙቲ ጋር የተፈጠረውን በሙሉ መታ ትነግራቸዋለች። እነሱም ይናደዳሉ። የአቤልን ጓደኛ ሰራለታለሁ በማለት ነበረ ሰዎችን ቀጥራ ልታስደበድበው እንዳትገሉት ግን እንዳይሞት አድርጋችሁ በደንብ ቀጥቀጦት ወይኔ ሙቶ ነበር ሙቶ በነበር ይሻል ነበር የሚል ዱላ ትላችኋለች። እነሱም እሺ ይላሉ። በሚሄድበት ተከታትለው የአቤልን ጓደኛ ይመቱታል። አንድ ሲመቱት ይወድቅባቸዋል። በጣም ይደነግጣሉ። ምን ማለት ነው ይሄ ልጅ ትፋሹ የለም በማለት ደንግጠው ወደ እሷ ይሄዳሉ። ምን ሆናችሁ ብራችሁን ነው ያው ትላቸዋለች እነሱ በጣም ይርበተበታሉ። ምክንያታችሁ ምንድን ነውም? በማለት ጠይቃቸዋለች። በቃ አናውቅም። አመለጣችሁም? ትላለች። ቢያመልጥማ ጥሩ ነበር ሞቷል ይላታል። በጣም ትደነግጣለች። እነሱ ሪከርድ እያደረጓት ነበር። ስትገሉ ማናየም? እያለች ትጠይቃቸዋለች። አናውቅም ይላታል። እኔ ደብድቡት እንጂ ግደሉ አላልኩም፣ እያለች ትጮኸባቸዋለች። እስካሁን ሪከርድ አርገንሻል። ስለዚህ እኛ ብዙ ብር እንፈልጋለን። በነገ ዕለት ካላስገባሽ ይህንን ለፖሊስ እንሰጣለን ይሏታል። በጣም ትደነግጣለች። ወደ አቤል እናትና ወደ እህቱ በመምጣትም ያው ቁጭ ብለው ያለቅሳሉ። ወይኔ የልጅ ጓደኛ ሞተ ወይኔ እያለች ታለቅሳለች። የአቤል እናት ኢሙቲም ታለቅሳለች። የቤት የቤታቸው ዘበኛ ከሰራተኛ ጋር ሲያወራ ስላየችው ኢሙቲ ከፍ ዝቅም ታደርገዋለች። እሱም ይላል እኔ ምልሽ እዚህ ቤት ምንድን ነው ሲጮሁ ነው የሚያድሩት፣ ደግሞ ሌሊቱን ሲወጡ ሲገቡ ምን ጉድ ነው ይላታል። ኢሙቲ ሌሊት ላይ ጓደኛዋ ደውላ ያደረግነው ሁሉ ተሳክተዋል እያለች እየነገረቻት ነበር። ድንገትም ስትጮህ ነበር በደስታ የቤታቸው ሰራተኛ በመምጣት እኔ ምልሽ ወይ ወደ ጸበል እንውሰድሽ ምን ሆነሽ ነው የምጮይው? ትላታለች ወይ መንፈስ ሲሆን እንዴ እያለችም ተናዳታለች። አንች ልጅ ክብርሽን ወቂ፣ የምን መንፈስ ነው ውጭልኝ እያለችም ታመናጭቃታለች። እንደዚህም ቁጭ ብለው ሲያለቅሱ ወይኔ፣ ምን ሆናችሁ ነው፣ በቃ ፈጣሪ ያጽናችሁ ትላችኋለች። በጣም ይናደዱባታል። አቤልና ሊዲያ አንድ ላይ ሆነው ስልክ ተደውሎ፣ ጓደኛ፣ አቤል ጓደኛ ወድቋል ይሉታል። ትደነግጣለች እሱም ይደነግጣል። የሊዲያ እናትም ልጄ የቴዳ ነው እያሉ ሲጠብቋት ነበር ያመሹት። ስትመጣም በጣም ደስ ይላቸዋል። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሁን ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ነጅሁን ኩኪንግን ላይክ፣ ሸር፣ ሰብስክራይብ ያድርጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ